ሰላም እንዴት ናችሁ? ውድና የተከበራችሁ የውድ የክፍል ተማሪዎቻችን እንዴት ናችሁ? እንደምን ቆያችሁን? ሁሉም ነገር ተስፋ እንዳለው ሁሉም ነገር ጥሩ እየሄደ እንደሆነ እንግዲህ፣ ዛሬ ይላችሁ የመጣት ቪዲዮ ለኢንትራንስ ወይም ተፈታኞች በቀሩት አጭር ቀናት እንዴት ማጥናትና መዘጋጀት አለብን የሚሉ በጣም ብዙ ተደጋጋሚ ጥያቄዎች እየደረሱ ስለሆነ ለዛ የሚሆኑ አስር መሰረታዊ ነጥቦችን ይላችሁ መጥቻለሁ። እነዚህ መሰረታዊ ነጥቦች ላይ ደግሞ ዋና ዋና ነገሮች እኔ ሃይስኩል ተማሪ በነበርኩበት ጊዜ ተጠቅሚያቸው ተግባራዊ አድርጌያቸው በጣም ጥሩ ውጤት አምጥቼ ዩኒቨርሲቲ እንድገባ ያስቻለ ነገር ነው ማለት ነው ዛሬ የምነግራችሁ። እና በዛሬው ቪዲዮ ላይ አሪፍ ውጤት መስራት የምትችሉባቸውን በጥናት የተረጋገጡ አስር መሰረታዊ ነጥቦችን እናያለን። እንግዲህ ለዩቲውብ ቻናላችን አዲስ ከሆናችሁና የ12ኛ ክፍል ተማሪ ከሆናችሁ በቀጣይ ዩኒቨርሲቲ ስትገቡ የእኛን ቻናል ሰብስክራይብ ማድረጋችሁ አይቀርም። ስለዚህ ከአሁኑ ሰብስክራይብ ብታረጉን ወደፊትም በቀጣይ የፍሬሽማን ኮርሶችን በመቶ ሺ ቪው የታዩ በጣም ብዙ ፍሬሽማን ኮርሶች ስላሉን እነዛን ከኛ ጋር ትማራላችሁ ማለት ነው። ወደ ምክሮቹ እንገባለን። ሰብስክራይብ እና ላይክ ማድረግ እንዳትረሱ። የመጀመሪያ እንግዲህ አንደኛ ማድረግ ያለባችሁ ነገር ለጥናት በቂ ጊዜ መስጠት መቻል አለባችሁ። በዚህ ሰዓት ላይ ፎከስ ማድረግ ያለባችሁ ዋነኛ ነገር ጥናታችሁ ነው። ለምሳሌ ለኤግዛም አንድ ወር ወይንም ደግሞ አራት ሳምንት ቀርቷችኋል የምትፈተኑት ደግሞ ስድስት ሳብጀክት ቢሆን ለአንድ ሳብጀክት ሶስት ቀናት ማጥናት አለባችሁ ማለት ነው። ያንን ሳብጀክት ስናጠና ኢፌክቲቪሊ መሆን አለበት። ያንን ደግሞ እንዴት እንደምናደርግ በኋላ እናያለን። ስለዚህ ያላችሁን አጭር ጊዜ ግዴታ እንደ በቂ አስባችሁ ለምታነቡት ሳብጀክት በቂ ጊዜ መስጠት መቻል አለባችሁ። ለምሳሌ ያህል ጠዋት ከሶስት 3 ሰዓት እስከ 6 ሰዓት አጠናለሁ ብላችሁ ከራሳችሁ ጋር ተነጋግራችሁ በዛ ሰዓት ውስጥ ሌላ ነገር በፍጹም መስራት የለባችሁም። በቃ ፎከስ ማድረግ ያለባችሁ ትምህርታችሁ ነው። በተጨማሪም ደግሞ ኢንትራንስ ታርጌትድ የሆኑ ቶፒኮች ላይ ትኩረት ያደረገ እና ሽምደዳን ያልተመሰረተ አጠናን መከተል አለባችሁ። ብዙዎቻችሁ የምትሸወዱት ነገር ሽምደዳ በተከተለ መልክ ቁታጠኑ እና ፈተና ላይ ግራ ሊገባችሁ ይችላል ማለት ነው። ኢንትራንስ ፈተና ደግሞ በባህሪው አሁን ላይ በተለይ ደግሞ ኮንሴፕቹዋል የሆኑ ነገር ሪል ወርልድ ሴናሪዎችን ይዞ መምጣት ከጀመረ ቆየት ስላለ ፎከስ ማድረግ ያለባችሁ ኢንትራንስ ታርጌትድ የሆኑ ቶፒኮች ላይ መሆን አለበት ማለት ነው። ሁለተኛ ሁለተኛ የምታጠኑበት ቦታና አካባቢ አመች ማድረግ አለባችሁ። እንግዲህ የሰው ልጅ በሕይወት መንገዱ ላይ ለሚኖረው ስኬትም ሆነ ውድቀት ኢንቫይሮንመንት ወይም አካባቢ ትልቁን ድርሻ ይወስዳል። ስለዚህ የምታጠኑበትን ቦታ፣ ጓደኞቻችሁ ላይ ጥንቃቄ ማድረግ አለባችሁ። ጥንቃቄ አድርጉ። ዙሪያችሁን በደንብ አስተውሉት። ለምሳሌ ከቦታ አንፃር ልንገራችሁ። ለምሳሌ ማተስ ስታጠኑ ካልኩሌሽን እየሰራችሁ እንጂ በንባብ ብቻ አይደለም። ጀስት ቱ ኤክስ ፕላስ ፋይቭ ዚኳልስ ቱ ቲም ምናምን እያላችሁ እንደዚህ፣ ወይም ቱ ኤክስ ዚኳልስ ቱ ቲም ማይነስ ፋይቭ እያላችሁ በቃላችሁ እየሸመደዳችሁ እንደዚህ አይደለም ማጥናት ያለባችሁ። ይልቁንም ወረቀትና እስክርቢቶ አዘጋጅታችሁ በስርአት ጠረጴዛ ይዛችሁ ቁጭ ብላችሁ ካልኩሌሽን እየሰራችሁ ፕራክቲክስ እያረጋችሁ መስራት መቻል አለባችሁ። ሌላው ደግሞ የምታጠኑበትን ቦታ ብቻ ሳይሆን ጓደኞቻችሁን፣ አሁን ላይ ያሉት ጓደኞቻችሁ ነገ ዩኒቨርስቲ ከገባችሁ ወደ የመገናኘ ቻንሳችሁ በጣም ዝቅተኛ ነው፣ ትራራቃላችሁ። ዛሬ ላይ ፎከስ ማድረግ ያለባችሁ ትምህርታችሁ ላይ ነው ማለት ነው። ትምህርታችሁ ላይ ፎከስ አድርጉ። ጓደኞቻችሁ ላይብራሪ እንሂድ የማይሏችሁ ከሆነ እናጥና ናምብር የማይሏችሁ ከሆነ ከዛ ይልቅ ደግሞ እንጫወት ጨዋታ የሚወዱ ከሆነ እንጫወት እያሉ የሚያስቸግሯችሁ ከሆነ ከነሱ ለተወሰነ ጊዜ እራቁ። አሁን ላይ ፎከስ ማድረግ ያለባችሁ አስራ ሁለት ዓመት ሙሉ የልፋችሁበትን ትምህርት እንዲሁም ከ12 ዓመት በላይ የልፋችሁበትን ትምህርት ከግብ ለማድረስ ወደ ሌላ ምዕራፍ ዩኒቨርሲቲ ገብታችሁ ሌላ ምዕራፍ ላይ ለመክፈት የሚያስችላችሁን ፎከስ ማድረግ ያለባችሁን ትምህርታችሁ ላይ መሆኑን እንዳትዘነጉ ማለት ነው ተማሪዎች። ሶስተኛ ስታነቡ ማድረግ ያለባችሁ ነገር ፍሎቻርትና ዲያግራም መጠቀም አለባችሁ። ይህ ነገር አብዛኛውን ተማሪ እየተጠቀመው ያልሆነው እኔ ግን ተጠቀሚበት፣ እንደምታዩት ውጤታማ የሆንኩበትን ነገር ነው ፍሎቻርትና ዲያግራም ማለት ነው። የተለያዩ ፍሎቻርትና ዲያግራሞችን በቀላሉ ማግኘት የምችሉባቸው እንደ ፒንተረስት የመሳሰሉ ብሉ ሳይቶች አሉ፣ እንዲሁም ደግሞ በራሳችሁ ማውጣት ትችላላችሁ። ለይህ አጠናን ዘዴ የምታስቡት ነገር እንዳይጠፋባችሁና በቀላሉ እንድታስታውሱ ያደርጋል። ለምሳሌ ልንገራችሁ ባዮሎጂ ቻፕተር 2ን እያጠናችሁ ቢሆን ያንን ዩኒት አንበባችሁ ከጨረሳችሁ በኋላ አንድ ወረቀት ላይ ዲያግራም መልክ ለመግለጽ ሞክሩ። ምን ምን አነበብኩ። ምክንያቱም የሰው ልጅ በማየት ሰላሳ ፐርሰንት ማስታወስ ይችላል። ይህ ማለት ግን ያነበባችሁት ነገር እንደገና እንደጻፉ ማለት አይደለም። ምን ማለት ምን ማንበብ እንዳለባችሁ ምን እንዳነበባችሁ እዛ ዩኒት ላይ ምን ምን ነገሮች አሉ የሚሉት ልክ አንብባችሁ እንደጨረሳችሁ ኦኬ፣ ይሄን ዩኒት አንብባችሁ ዩኒቷንም ጨርሳችሁ ሲጨርሱ ወይም ዩኒቱ አንብባችሁ ሲጨርሱ ከዩኒቱ ላይ ምን ምን ነገሮችን አነበብኩ ምን ምን ነጥቦችን ያዝኩ፣ ከዛ ደግሞ ኦብጀክቲቭ ምንድን ነው የዚህ ዩኒት የሚለውን ነገር በፍሎቻርት ወይም በዲያግራም መልኩ ለመግለጽ ሞክሩ። አራተኛና በጣም መሰረታዊ የሆነው ነገር ያለፉት ዓመታትን የዩኤ ወይም የኢንትራንስ ጥያቄዎች መስራት መቻል አለባችሁ። ለምሳሌ አንድ ሳብጀክት ሶስት ቀን ሰታችሁ እያጠናችሁ በሁለተኛው ቀን ብትጨርሱት የቀረውን አንድ ቀን ደግሞ ጥያቄዎችን መስራት አለባችሁ ምክንያቱም ሳታነቡ ጥያቄዎች መስራት ለኤግዛም አዋጪ ስላልሆነ። ማለት ከማንበባችሁ በፊት መጀመሪያ ጥያቄ ቢሰሩ ምን አይነት ስሜት ይፈጠርባችኋል? ጥያቄዎቹ ስለሚከብዷቸው አሰሩትም ከዛ ለራሳችሁ ያላችሁ አመለካከት ይወርዳል። ያ ደግሞ ወደፊት ስታነቡ ስለሚያስቸግራችሁ መጀመሪያ ታነባላችሁ፣ ከዛ ጥያቄ ትሰራላችሁ። ያ ደግሞ ልክ አንብባችሁ ጥያቄውን ስትሰሩ በራስ መተማመናችሁ ምን እያደረጋችሁ ነው የምትሄዱ? ከፍ እያደረጋችሁትና እየገነባችሁት ነው ማለት ነው የምትሄዱ። ስለዚህ ምን ታደርጋላችሁ ካጠናችሁ ቶፒኮች ጋር ብቻ ካጠናችኋቸው ቶፒኮች ጋር ብቻ የሚገናኙ የኢንትራንስ ጥያቄዎችን ደጋግሞ መስራት መቻል አለባችሁ። ነገር ግን ደግሞ ሌላ አንድ አዋጭ የሆነ ነገር ልንከራችሁ፣ ከማጥናታችሁ በፊት ጥያቄዎችን መስራት ሳይሆን ጀስት ጥያቄዎችን ራፍሊ በደንብ ገለጥ ገለጥ እያደረጋችሁ ምን ምን ፎከስ ላይ ተደርጓል ብላችሁ ታያላችሁ። ከዛ ተመልሳችሁ ትሄዱና ታነባላችሁ። ከዛ ፎከስ የተደረገበት ፓርት ላይ ገብታችሁ ዲፕሊ አንብባችሁና ተመራምራችሁ በመምጣት አሪፍ ውጤት መስራት የሚችሉበት አማራጭ አለ ማለት ነው። አምስተኛ አምስተኛ እንግዲህ ጥያቄዎችን ለሌሎች ማስረዳት መቻል ይሄ እኔ በጣም የምወደውና ሃይስኩል ላይ እያለሁ በጣም የጠቀመኝ አንድ ነጥብ ቢኖር ጥያቄዎችን ለሌሎች ማስረዳት ነው። እናንተ የሰራችሁትን ጥያቄ ለጓደኞቻችሁ ኦር ለሆነ ሰው መልሳችሁ ኤ ኦር ቢ ከማለት መልሶቹ ኤ ኦር ቢ ነው ከማለት ይልቅ ለምን ሆነ ለምን ቢሆነ መልሱ ትሩ ነው ፎልስ ነው ብዙ ጊዜ ኢንትራንስ ያው እንደምታውቁት ምርጫ ነው። ስለዚህ በምርጫ መልክ ልንገራችሁ፣ ለምን ሆነ ለምን ቢሆነ ለምን ሲሆነ ለምን እንዲሆነ ለሚለው የራሳችሁ የሆነ ዴፊኒሽን ማብራሪያዎችን መፍጠር መቻል አለባችሁ። በትክክል ለምን እንደሆነ ምክንያታዊ ሆናችሁ ማስረዳት ከቻላችሁ ለሌሎቻችሁ፣ ለጓደኞቻችሁ በጣም ገብቷችኋል ማለት ነው። አንድ ማወቅ ያለባችሁ ነገር እናንተ የገባችሁን ትምህርት ለጓደኞቻችሁ ስታስረዷቸው ጓደኞቻቸው ካልገባቸው ምናልባት እናንተም ያልገባችሁ ነገር ሊኖር ይችላል። ለሰዎች ቀለል ባለ ቋንቋ ማስረዳት ከቻላችሁ ያኔ እናንተም ትምህርቱ ገብቷችኋል ማለት ነው። እንደ ተግባባን ተስፋ አደርጋለሁ። አምስተኛ ጨርሰን ስድስተኛ ነጥቡ ላይ ገብተናል። በስድስተኛ ደረጃ የምናየው ከተማሪዎች ጋር ጥያቄ መጠያየቅ። እንግዲህ በትምህርት ቤት ግሩፕ አለ፣ ከተማ ግሩፕ አለ፣ ጓደኞቻችሁ አሉ፣ ከተማሪዎች መምህሮች ሊኖሩ ይችላሉ። ጥያቄዎችን መጠያየቅ ለምሳሌ ማትስ ጥያቄ ስትሰሩ እናንተ የምትሰሩት ወይ ከባድና ጊዜ የሚወስድ ሊሆን ይችላል ሌላው ተማሪ ደግሞ በጣም ቀላልና አጭር ዘዴ ሊያሳያችሁ ስለሚችል እንዴት እንደሰራ በመረዳት ጓደኞቻችሁን በመጠየቅ እናንተ የተሻሉ አማራጮችን መያዝ በ በተለይም ደግሞ ከጓደኞቻችሁ ጋር የምታጠኑበት ጊዜ ሞር የማጥናት ፍላጎታችሁ የጨመረ ተነሳሽነታችሁ ከፍ እያለ ስለሚሄድ ሞር ስኬታማ ትሆናላችሁ ማለት ነው። እናንተም ከተማሪዎቻችሁ እና ከጓደኞቻችሁ ጋር አንብቡ። እንዲሁም ደግሞ ያልገባችሁን ጥያቄ በፍፁም መምህሮቻችሁን ሳትፈሩ መጠየቅን ልመዱ። አሁን ላይ ቻት ጂፒቲ ያለ ሌሎች ኤአይዎች አሉ። ኤአይ ቱሎችን በመጠቀም እራሱ ማጥናትና ጥያቄዎችን መጠያየቅ ጥያቄዎችን መስራት የምትችሉበት አማራጭ እንዳለ እንዳትረሱ። ሰባተኛ በቂ እረፍት መውሰድና ራሳችሁ ማዘጋጀት የምታጠኑት ነገር ማስታወስ የምትችሉት ከጥናት በኋላ አይምሯችሁ እረፍትና ጊዜ ስትሰጡት ብቻ ነው። ለአይምሯችሁ እረፍት ያስፈልገዋል። ያ ደግሞ አይምሯችሁ አርፎ ሲነሳ በደንብ እንዲሰራ ያስችዋል። ስለዚህ ድካም ብቻ ሊሆንባችሁ ስለሚችል ያላችሁን ጊዜ ከግምት በማስገባት ማለት ነው። ዝም ብሎ በየቀኑ ማጥናት፣ ያለማቋረጥ ማጥናት ድካም ብቻ ሊኖርባችሁ ስለሚችል ድካም ብቻ እንዳይሆንባችሁ ለራሳችሁና ለአይምሯችሁ እረፍት ስጡ። ነገር ግን ሁሌ አጥኑ ስላችሁ ወይም አምሮ ስላችሁ ቀን በቀን አጥኑ ማለት አይደለም፣ እንቅልፋታችሁ አጥኑ ማለት አይደለም። እንደውም ይባስ የምታውቁ ሊጠፋባችሁ ይችላል፣ እረፍት ከማጣት የተነሳ። ሌላው ደግሞ በልፋታችሁ ልክ እንደምታገኙ አስቡ ማለት ነው። በልፋታችሁ ልክ እንደምታገኙ አስቡ ስል ማለት በለፋችሁበት ልክ ታገኛላችሁ፣ ያንን ማሰብ መቻል አለባችሁ። አለበለዚያ በራስ መተማመናችሁ የወረደ ስለሚሆን ምን ያደረገባችኋል ማለት ነው። በራስ መተማመናችሁ ያነሰ እንዲሆን ያስችለዋል ማለት ነው። ስምንተኛ ላይ በቂ ምግብና ውሃ መጠቀም። አሁን ላይ ምን ማድረግ መቻል አለባችሁ? እንቅስቃሴዎቻችሁ ላይ ከምን በምታደርጉበት ጊዜ አእምሯችሁ ስራው የሚሰራበት ጊዜ ምን ምን ነገሮች አሉ? አእምሯችሁ ይደክማል ይችላል ይዝላል አይደል በዛን ጊዜ ያ ነገር እንዳይሆን ምን ማድረግ አለባችሁ ምግብ አመጋገባችሁ ማስተካከል አለባችሁ ውሃ በደንብ መጠጣት አለባችሁ እኔ አስራ ሁለተኛ ክፍል በነበርኩበት ጊዜ በጣም ተሸውጄበት ከነበረው ነገር መካከል ለረጅም ሰዓት ሳጠና በደንብ ምግብ አልበላም ውሃ አልጠጣም ያ ነገር ደግሞ ሰውነቴ በጣም እንዲከሳ አድርጎ ነበር እና የታች ከሆነ ብዙ ተማሪዎች ይከሳሉ ልክ ዛ ታይም ላይ ሲደርሱ ያ ጭንቀት አለ ስትረስ አለ ያንን ነገር ማስወገድ መቻል አለባችሁ እኔ ከዛ በላይ ውጤት ካመጣሁት በላይ በደንብ ባልጨናነቅ ገና ብዬ በፈተናውም ሰዓት ብሰራ ኖሮ ምን የተሻለ ውጤት አምጥቼ ዛሬ ውጭ ሀገር ሊሆንበት የምችልበትም ቻንስ ይኖረኝ ነበር ማለት ነው። መጨናነቄ እኔም በጣም ስለጎዳኝ ምግብ አለመመገቤ ራሴን አለመጠበቄ ያጎዳኝ ስለነበር ነው ይህን ለእናንተ እየነገርኳችሁ ያለሁት። ዘጠነኛ እንግዲህ ቅድሚያ ለሚቀላችሁ ሳብጀክት መስጠት መቻል አለባችሁ። ይህም ማለት አንዳንድ ተማሪዎች ከባዱን ከጨረሱ ቀላሉ መስራት አያቅተኝም በማለት ጊዜያቸውን እዛ ሳብጀክት ላይ ይጨርሳሉ ከባዱ ላይ ነገር ግን ይሄ ትክክል አይደለም። ምክንያቱም በዚህ በቀራችሁ ጊዜ ለምትወዱትና ለሚቀላችሁ ትምህርት ቅድሚያ ሰታችሁ በምታነቡበት ጊዜ ኮንፊደንሳችሁ እየጨመረ ይሄዳል ማለት ነው። ስለዚህ ሁሌም ቢሆን ቅድሚያ ለሚቀላችሁ ነገር መስጠት አለባችሁ ጊዜያችሁን። ምክንያቱም ደግሞ ፈተና ላይ ራሱ ቅድሚያ የሚቀላችሁን ሰርታችሁ ወደ ከባዱ ነው በኋላ መሄድ ያለባችሁ። ምክንያቱም ቀላሉን ስትሰዱት አይምሯችሁ እየተፍታታ እየተዝናና የመስራት አቅሙ እየጨመረ ስለሚመጣ ነው። ተማሪዎች አስረኛና የመጨረሻውን ወሳኝ ነጥብ ልንገራችሁ። ስታነቡ ቤዝድ ኦን አውትካም መሆን አለበት። ምን ማለት ነው? በመጨረሻ አንድ ዩኒት ከመጀመራችሁ በፊት የዛን ዩኒት ጎል ማወቅ አለባችሁ። እናም ያንን ዩኒት አንብባችሁ ከጨረሳችሁ በኋላ እነዛን ጎሎች፣ እቅዶች፣ ግቦች መረዳትና እንደተረዳችሁ ራሳችሁ መጠየቅ አለባችሁ። ከነዚህ ነጥቦች በመነሳት በቀራችሁ ጊዜ ለምሳሌ አሁን ላይ ኦልሞስት ሁለት ወር ሶስት ወር ይቀራል፣ ግን አንድ ወር ሊቀራችሁና ወይም አራት ሳምንት ሊቀራችሁ ማለት ነው። በአራት ሳምንት ውስጥ ለማጥናት ምን ማድረግ አለባችሁ? አንደኛ ሳምንት ላይ ሁለት ሳብጀክቶችን ፎከስ አድርጋችሁ ማጥናት አለባችሁ። ሁለተኛ ሳብጀክት ላይ ሌሎች ሁለት ሳብጀክቶችን፣ ሶስተኛ ሳምንት ላይ ሌሎች ሁለት ሳብጀክቶችን ፎከስ አድርጋችሁ ማጥናት አለ ካለባችሁ ከዛ አራት ሳምንት አይደል፣ አራተኛ ሳምንት ላይ ሪቪዥን ብታደርጉ ቢያንስ ማለፍ አያቅታችሁ ማለት ነው በቀላሉ። እኔ ከማውቃቸው ተማሪዎች ላይ በአጭር ጊዜ ውስጥ አንብቦ ስኬታማ የሆኑ ብዙ ተማሪዎች አሉ። አንዳንድ ጊዜ ህይወት ላይ እንደዚህ ትሪኮችን በመጠቀም ዘዴዎችን በመጠቀም ብታነቡ ስኬታማ መሆን ትችላላችሁ ማለት ነው። ማለፍ አያቅታችሁም። በጣም ቀላል ነው ኢንትራንስ ማለፍ ማለት ነው። አሁን ላይ እንደ ከባድ ይወራል እንጂ ዛት ማች ያን ያህል ከባድ አይነት አይደለም ማለት ነው። በቀላሉ እናንተ መስራት ትችላላችሁ ማለት ነው። እንግዲህ ከላይ ያነሳኋቸው ሀሳቦች እና ነጥቦች ሳትሰንፉ ከተጠቀማችሁ ማለት ነው። አስተውሉ፣ ምን ያህል የሀብታም ወይም የደሃ ልጅ ልትሆን ትችላላችሁ። ቤተሰቦቻችሁ እናንተን ማለፍ ይፈልጋሉ፣ የእናንተን ስኬት ይፈልጋሉ ቤተሰቦቻችሁ። ከእናንተ የሚጠበቀውን ድርሻ የቀረውን ለፈጣሪ አሳልፋችሁ ስጡ። ምንም የሚያስጨንቃችሁ ነገር የለም። ተማሪዎች እንደገና ደግሞ ጭንቀትን ማስወገድ መቻል አለባችሁ ምክንያቱም ጭንቀት አንደኛ ተማሪዎች የማያልፉበት ምክንያት ስለሆነ ነው። በጣም ከተጨናነቃችሁ ውስጣችሁ ሰላም ካጣ፣ ያኔ ማንበብ አትችሉም፣ መስራት አትችሉምና፣ ተመስገን ማለት ለምዱ። አንድ ማወቅ ያለባችሁ ነገር ምንም ቢሆን አንድ ሺህ ሲባዛ በዜሮ ዜሮ ነው አደለ? ልፋታችሁና ጥረታችሁን ፈጣሪ ይዛችሁ ካልሆነ፣ በፈጣሪ ተመክታችሁ ካልሆነ፣ ሁሉም ነገር በዜሮ እንደምታባዙ እወቁ። እንደ ፈጣሪ ስጡት። እናንተ አንብቡ፣ ከእናንተ የሚጠበቀው ማንበብ ነው። አንብቡ፣ ስሩ፣ ልፉ፣ ከዛ የቀረውን ለፈጣሪ ተዉ። እንግዲህ ስትጨነቁ እንደማይሳካላችሁ ሲሰማችሁ፣ የእናንተ መውደቅ የሚመኝ ኃይል አለና መፍትሄው እንደየእምነታችሁ ሙስሊሙም በእምነቱ ክርስቲያኑም በእምነቱ ፕሮቴስታንቱም በእምነታችሁ ጸልዩ። የምታጠኑት የምትደክሙት ፈጣሪ እንዲባርክላችሁ ለምኑ። ከምንም በላይ ደግሞ ስለተደረገላችሁ ነገር አመስግኑ። ለምሳሌ ዛሬ አንድ ቶፒክ ካነበባችሁ ማንበብ እየፈለጉ ያላደረጉ ብዙ አሉ እና ማንበብ እንደምትችሉ ስለተሰጣችሁ ጤና ማድረግ የምትፈልጉትን ነገር እንድታደርጉ ያስቻላችሁን ፈጣሪ አመስግኑ። በቀሩ ቀናትም እኛም በቻልነው መጠን ሊያግዛችሁ ይችላሉ የምንለውን አዳዲስ መረጃዎች እናደርሳችኋለን ለእናንተ አስፈላጊ ነው ያላቸውን በሙሉ እናቀርብላችኋለን። እናንተም ደግሞ ቻናላችንን ሰብስክራይብ በማድረግ በቀጣይ የዩኒቨርሲቲ ቆይታችሁ አብረን እንድንማማር አብረኖታችን አሳዩም ማለት ነው። እንግዲህ መልካም የጥናት ጊዜ ይሁንላችሁ። እናመሰግናለን። ጥያቄ ካላችሁ ኮሜንት ላይ ማስቀመጥ እንዳትረሱ። ቪዲዮ ላይክ ያላረጋችሁ ላይክ፣ ለጓደኞቻችሁ ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉላቸው። በቀጣይ ቪዲዮ እንገናኛለን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ ይሁንላችሁ። ወዳችኋለሁ።